በመፍጠር ታሪካዊ ማህደር ውስጥ በኢትዮጵያ ለብዙ ዓመታት ከፍ ብሎ የሚደመጥ ጎልቶ የሚነበብ አንድ ነገር ነበር። መርፌ እንኳን የማታምርት ሀገር የሚል አሉታዊ ትርክት። ይህ አገላለጽ የበርካታ ትውልድን አቅም የገደበ፣ ወኔን የሰለበ፣ ተስፋን ያደበዘዘ እድገት ጎታች ትርክት ነበር። ትርክቱ በርካታ የወጣት ቁጥር ያላት ኢትዮጵያን በፈጠራ ሳይሆን በድህነትና ኋላ ቀርነት መነጽር በዓለም መድረክ እንድትታይ ሲያደርጋት ቆይቷል። ያን የጨለማ ምዕራፍ የዛሬው ትውልድ ሰምቶ የሚያልፈው አምኖ የሚኖረው ትርክት እንዲሆን አልፈቀደም። እናም አዲስ መርህ ይዞ አዲስ ታሪክ ለመጻፍ ይህን ሳቤ አንግቦ ከእልፍኙ ተገኘ። መፍጠር መፍጠንና መዝለል። የደለበ እውቀት ያላት ኢትዮጵያ ለማስተማር እንጂ ከሌሎች ለመማር የምትጓጓ መሆን የለባትም። ከውስጥ ወደ ውጭ ማየት አለብን። ከውጭስ መማር አለብን። ያለፉን የቀደሙን የሰለጠኑ የፈጠሩ ሀገራት አሉ። መማር አለብን። መቅዳት የለብንም። መማር ነው ያለብን ከነሱ ስንማር የኛን ምርምረን አሰናስለን ግልጥ ያለ ሀሳብ መያዝ ስንችል የአቅምና የአቋም ድማሮን ስንፈጥር፣ ኢትዮጵያ ውስጥ የአቅምና የአቋም ድማሮ ከፈጠርን ተአምር መስራት እንችላለን። በጋራ መቆም ብንችል መፍጠር እንችላለን። መፍጠር እንችላለን። በአስፈላጊ ቦታ ደግሞ መዝለል እንችላለን። ኢትዮጵያ ያማተረችው የድፍረት ጉዞ ማሳያዎቹ የዓለምን መመዘኛ ቀይረዋል። አቅም አላቸው የተባሉ ሀገራት ብቻ በበላይነት ይዘውት የነበረውን የቴክኖሎጂ ቁልፍ ዛሬ ኢትዮጵያ ለመክፈት እየጣረች ነው። የራሷን ሳተላይት ወደ ሕዋ ስትልክ የትውልድን የጠፈር ሕልም አበርትታለች። ድሮን ቴክኖሎጂን በሀገር ውስጥ ስትገጣጥም የአቅሟን ድንበር አስፍታለች። ከዚህም በላይ የአርቴፊሻል ኢንተለጀንስ ልማትን እንደ ስትራቴጂያዊ የሀገር ልማት ምሰሶ መያዟ ኢትዮጵያ ዛሬ ላይ የአፍሪካ ቴክኖሎጂ ማዕከል የመሆን አቅም እንዳላት በተግባር እያሳየች ነው። ኢትዮጵያ ውስጥ ሲመረቱ ያየናቸው ድሮኖች ከጥቂት ዓመታት በፊት ለኢትዮጵያውያን ብቻ ሳይሆን ጉዳዩ ላይ የሚመለከታቸው አካላትም ጭምር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 ከሁሉም የቴክኖሎጂ የልማት እርምጃዎች ከፍ ብሎ የዓለምን ቀልቤ ሳበው የኒኩለር ኃይል ለሰላማዊ አገልግሎት ለመዋል የያዘችው ግዙፍ ፍቅር ነው። ሰፕተምበር 2025 ፕራይም ሚኒስተር አቢይ አሕመድ ስታንስ ቢፎር ታውዘንድስ አንድ ድሮፕ ዲስ ይህ ውሳኔ የሀገሪቱን የልማት ፍልስፍና መዝለል የሚለውን በጥልቅ ያረጋግጣል። ኢትዮጵያ የዘገየውንና ያልተረጋጋውን የኃይል ምንጭ ጎዳና በመተው ቀጥታ ወደ ዓለም አቀፍ ደረጃ የተረጋጋ አስተማማኝና ዘመናዊ የኃይል ምንጭ እየዘለለች ነው። እንደዚህ አይነት አስተማማኝ የኃይል ምንጭ መኖር ኢንዱስትሪዎች፣ በተለይ ኤነርጂ በብዛት የሚፈልጉ የማይኒንግ የሜታል ኢንዱስትሪዎች በስፋት ወደ ሀገር ውስጥ እንዲገቡ እድል ይሰጣል። ይህ የኃይል አብዮት የብልጽግናን ሸክም የሚሸከም የማይናወጥ የጀርባ አጥንት ነው። የኒኩለር ኃይልና አርቲፊሻል ኢንቴለጀንስን የመሰሉ ሜጋ ፕሮጀክቶችን መያዝ የኢትዮጵያን ብልጽግና የሚያረጋግጥ የዘመን መለወጫ ነው። እነዚህ ቴክኖሎጂዎች የኃይል አቅርቦትን ማረጋጋት ብቻ ሳይሆን በሺዎች የሚቆጠሩ ኢትዮጵያውያን ወጣቶች በፊዚክስ በኢንጂነሪንግ እና በኮምፒውተር ሳይንስ እንዲሰለጥኑ ያስገድዳሉ። ይህ ትውልድ በላቀ እውቀት ሲታጠቅ፣ የእውቀት ኢኮኖሚ ይፈጠራል። የሀገሪቱ የፈጠራ አቅም ም ይጎለብታል። እያንዳንዱ የሰለጠነ ወጣት ለሀገሩ የብልጽግና መብራት የሚያበራ ብርሃን ይሆኗል። ዛሬ ኢትዮጵያ ትርክቷን ቀይራለች። አንችልም ከሚለው ተናጋሪነት ወጥታ አቅም አለኝ ወደሚለው የመሪነት ቦታ መጥታለች። የኒውክለር ኃይልን የመሰሉ ታላላቅ ፕሮጀክቶችን በድፍረት መያዝ ሀገሪቱ የወደፊቱ ነጣፈንቷን በራሷ እጅ የመወሰንና ለቀጣይ ትውልድ የተረጋጋ ኃይልና ብሩህ ተስፋን የሰነቀ መሆኑን ያመላክታል። ከዚህም ባለፈ የአፍሪካ እድገት አቅጣጫ ጠቋሚ የመሆን ኃይል ያላት መሆኑንም ያስመሰክራል።